እነዚህ ነፋሳት ከመሬት በታች ናቸው። የነፋሳትን ስሞች ቀደምት ኢትዮጵያውያን እንዴት ተረጎሙ? ስንት ነፋሳት አሉ? ከሔኖክ ተነስተው ቀደምት ኢትዮጵያውያን ደግሞ የበለጠ መጽሐፉን ያላቀቁበት ብዙ መጽሐፍት አላቸው። ሀያ አምስተኛውን ምዕራፍ ስለ ነፋሳት የተናገረውን እንዲህ ብለው የተረጎሙታል። እነዚህ ሁሉ ነፋሳት አይወጡም ለምንድን ነው ሁለቱ ምድር ላይ ያሉት? ከአስራ ሁለቱ ነፋሳት ጥራቸውን ጻፈ። ቀጥሎ አቅጣጫቸውን አስቀመጠ። ምን አይነት ነፋሳት አሉ የሚለውን ደግሞ ይዘረዝረዋል። የነፋሳት ስሞች በሔኖክ መጽሐፍ እንግዲህ ስለ ነፋስ በቀደምት ኢትዮጵያውያን ትምህርት መሰረት ከአራቱ ባህሪያት አንዱ ነው ይባላል። ነፋስ፣ እሳት፣ ውሃም መሬት አሉ። እነዚህ ተፈጥሯችን ላይ አሉ። ለምሳሌ እንደ እሳትነታችን ገላችን ይሞቃል እንደ ውሃነታችን ላባችን፣ ደማችን፣ ወዛችን ሊፈስ ይችላል። ፈሳሽ ነገሮች አሉ። እንደ መሬትነታችን የመሬት አካል ነው ገላው፣ አጥንቱ፣ ጅማቱ፣ ጠጉሩ፣ ጥፍሩ። እንደ እሳትነታችን ገላችን ሲሞቅ፣ እንደ ነፋስነታችን ደግሞ እስትንፋሳችን ሲወጣና ሲገባ ይታያል ብለው ቀደምት ሊቃውንት ገልጸዋል። ስለዚህ ነፋስ በሁሉም እንዳለ ነው የሚያስረዱት። ይህ ብቻ ሳይሆን በአዝሬትም በአትክልትም በእጽዋት ውስጥም ውስጥ ነፋስ እንዳለ ይናገራሉ። ምሳሌ እንደ እሳትነታቸው አስታ የሚባል ዛፍ አለ፣ ሲያፋጩት እሳት ይወጠዋል። እንደ ውሃነቱ እንደ ቁልቋል ቅንጭብጭው፣ ስንቆርጣቸው እንደ ፈሳሽ ነገር ውሃ የመሰለ ወተት የመሰለ ደም የመሰለ ነገር ይፈሳቸዋል። እንደ መሬትነታቸው በመሬት ያድጋሉ፣ ይገዝፋሉ፣ ሲቆረጡ መሬት ውስጥ ይቀራሉ። እንደ ነፋስነታቸው ይናወጻሉ የሚል ትልቅ ትምህርት ነበራቸው። ግን ብቻ ሳይሆን ነፋስ ከመሬት በታችም አለ። እነዚህ ሁሉ ስለ ነፋስና ስለ አድርገው ጽፈዋል። ስለዚህ ነፋስ ሶስት አይነት ግብራት ወይም ጠባያት እንዳለ አስቀምጠዋል። ይህን ወደፊት እንዳስሰዋለን። በተለይ ስለ አራቱ ባህሪያት በጣም የሚገራረሙ ሳይንሳዊ ቁም ነገሮች ከኢትዮጵያ ዶክመንት ተነስተን እናያለን። ነገር ግን ለማስረዳት ያህል ሶስት ነገሮች አሉት ይሉታል። ጽልመት፣ ጨለማነት ጠባ ያለው እስመነፋስ ጸሊም በአራያሁ ብለው ለመግለጥ ሞክረዋል። ሁለተኛ ይብሰት ደረቅነት አለው ነፋስ። ሶስተኛ ቁረት ቅዝቃዜ አለው። ሶስት ግብራት አሉት ይሉታል። በጨለማነቱ ከመሬት ጋር፣ በመድረቁ ከእሳት ጋር፣ በመቀዝቀዙ ደግሞ ከውሃ ጋር እንደሚስማማ ጥሩ አድርገው ነው ቀደምት ኢትዮጵያውያን የጻፉት። ሌላው የምናነሳው ሀሳበ ነፋሳት የሚል አንድ መጽሐፍ አለ። ስለ ነፋሳት ቀደምት ኢትዮጵያውያን የተራቀቁትን መራቀቅ ነው። በተለይ ያው በምድር ላይ ያሉት ነገራት ሁሉ ከአየር ጋር የተሰናሰሉና የተያዙ ነገሮች አሉ። አሉታዊ፣ አዎንታዊ ጎኖች አሉ። አሁን የዓለም ሙቀት መጨመር ከአየር ጋር የተያዘ ነገር ነው። ሰው ሰራሽ አለ፣ ተፈጥሯዊ ምክንያቶች አሉ። እና ቀደምት ኢትዮጵያውያን ትኩረት ያደረጉት ከአስራ ሁለቱ ነፋሳት ጋር ነው። ስንት ነፋሳት አሉ የሚለውም ለመጀመሪያ ጊዜ የጻፈው የአዳም ሰባተኛ ትውልድ የሆነው ሄኖክ ነው። ብዙ ጊዜ መጽሐፍ ሄኖክን አ እና ከሄኖክ ተነስተው ቀደምት ኢትዮጵያውያን ደግሞ የበለጠ መጽሐፉን ያረጋቀቁበት ብዙ መጽሐፍት አላቸው። እና ዛ መጽሐፍ ላይ ያገኘሁትን አንዳንድ ገራሚ ነገሮችን አቀርባለሁ። መጽሐፈ ሚጠተ ብርሃናት ብለው ሄኖክ ስለ ብርሃናት ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት የተናገረውን በአንድ ክፍል ተርጉመዋል። ስለ ነፋሳት ደግሞ የተናገረውን ደግሞ ሀሳበ ብርሃናት ብለው የብርሃናት ሂሳብ ወይም የብርሃናት ምርምር ብለው የነፋሳት ምርምር ብለው ሀሳበ ነፋሳት መጽሐፍ በብርሃን ብርሃን ብሎ ደግሞ የብርሃንን ነገር ጽፈዋልና ሄኖክ እንዲህ ብሎ ይገልጠዋል። እስቲ መጀመሪያ የሄኖክን መጽሐፍ በጥቂቱ እናያለን ለተመልካቾቻችንና ለአድማጮቻችን ሀያ አምስተኛውን ምዕራፍ ስለ ነፋሳት የተናገረውን እንዲህ ብሎ ይተረጉሙታል። ያው ወደ አማርኛ መጽሐፉ ስለተተረጎመ ሄኖክ መጽሐፍ አማርኛው እናቀርባለን። እኔ ግን የወሰድኩበት የግዕዙ ዶክመንት ግን ሙሉ በሙሉ በግዕዝ ስለሆነ ግዕዙንም እናቀርብላቸዋለን። እኔ ወደ አማርኛ የግዕዙን ጽሁፍ ተረጉመዋለሁ። ይህ ሄኖክ እንዲህ ይችላል ለሚያነበው በጣም ከባድ ነው። ግን እንዴት እንዳፍታቱት የተወሰነ ነጥብ እኔ ነፋሳት ከእነርሱ የሚወጡባቸውና በምድር ላይ የሚነፍሱባቸው ለነፋሳት ሁሉ የተከፈቱ 12 መስኮቶችን በምድር ዳርቻ አየሁ ይላል። እንግዲህ ነፋሳት የሚወጡባቸው 12 መስኮቶችን ሔኖክ እንዳየ ይጽፋል። ታዲያ ቀደምት ኢትዮጵያ ሊቃውንት ሐሳበ ነፋሳት በሚለው መጽሐፋቸው ላይ እንዴት አድርገው እንደተረጎሙት ደግሞ ባጭሩ እናነሳለን። ወባ አጽናፈ ምድር ሪኩ አሰልተው ክለተሃው አህ ዘይቤ በሰማይ መዝገበ ነፋሳት አላ በምድር ወባቱ ያረድ መንገላ አገራት ከሚያረጉ ደመናት ማጽናፈ ምድር ወበእንተዚህ ሰማይ ወነፋሳት ተሰማይ ወደ አማርኛ ስንመልሰው የነፋሳት መዝገብ በሰማይ ሳይሆን በምድር ነውና፣ በምድር ዳርቻ 12 መስኮቶችን አየሁ አለ ሔኖክ ያለው 12 መስኮቶችን በምድር አየሁ አለ እንጂ በሰማይ ላይ አየሁ አለ። ስለዚህ የነፋሳት መውጫ ምድር ላይ ነው ብለው ነው እዚህ ላይ የጻፉት። ነገር ግን ደመናት ከምድር ዳርቻ እንዲ እንዲወጡ ነፋስም ወደ አየራት ይወጣል እንጂ ስለዚህ ነገር የሰማይ ነፋሳት ተብለው ይጠራሉ ይሄ የኢትዮጵያውያን ጽሁፍ ነው ለምሳሌ ጉም ደመና ከውቅያኖስ ውሃ ይዞ ወደላይ ላይ እየተሳበ ላቦቶ ነው እንደሚወጣ በተመሳሳይ መልኩ ነፋሳትም ከምድር ዳርቻ ወደ ላይ ስለሚወጡ የሰማያት ነፋሳት በመባል ይታወቃሉ እንጂ ምንጫቸው የምድር ዳርቻ ነው ብለው ይህን ተርጉመውታል አቅጣጫቸውን ደግሞ ጽፈዋል ስንት ዓይነት አቅጣጫ አለ? ያው አራት ታላላቅ የምድር ማዕዘን አለ፣ ሰሜን፣ ደቡብ፣ ምስራቅና ምዕራብ። ሌሎች ደግሞ ንኡሳን ማዕዘናት አሉ። እነዚህ በኢትዮጵያኛው መስ የሚባል አለ፣ ሰሜን ምስራቅ ማለት ነው። አዜብ የሚባል አለ፣ ደቡብ ምዕራብ ነው። ባህር የሚባል አለ፣ ሰሜን ምዕራብ ነው። ሊባ የሚባል አለ፣ ደቡብ ምስራቅ ነው። ስያሜያት አላቸውና፣ ተመልካቾቻችን እነዚህን ነገሮች ስንናገር ግራ እንዳይገባቸው ነው ቀድመን ማቅረባችን እና ቤት ቤት ውስጥ እንደሚወጡ በስዕል ጭምር ነው ብራና ነው ተስለው የሚገኘው ስዕሉንም እናሳያቸው እንችላለን። ሔኖክ ይቀጥላል። ከነርሱ ሶስቱ በምስራቅ፣ ሶስቱ በምዕራብ፣ ሶስቱ በሰሜን፣ ሶስቱ በደቡብ የተከፈቱ ናቸው። መጀመሪያዎቹ ሶስቱ በምስራቅ፣ ሶስቱ በመስ ማለት ሰሜን ምስራቅ፣ በኋላ በግራ በኩል ያየኋቸው ሶስቱ በአዜ ወይም ደቡብ ምዕራብ፣ ሶስቱ በምዕራብ ናቸው ይላል። ስለዚህ ሔኖክ እነዚህን ነፋሳት መውጫ አቅጣጫዎችን ጽፏል። ስለዚህ ከዚህ ተነስተው የነፋሳትን መውጫ 12ቱን ብራናቸው ላይ ስለዋል። ከ12ቱ ነፋሳት እንግዲህ ነፋሳቱን ቁጥራቸውን ጻፈ፣ ቀጥሎ አቅጣጫቸውን አስቀመጠ። ምን አይነት ነፋሳት አሉ የሚለውን ደግሞ ይዘረዝረዋል። ሊቃውንቱ ደግሞ ቀደምት ኢትዮጵያውያን ይህንን ምርምሩን ይዘው እንዴት እንደሚያራቅቁት ደግሞ በሂደት እናያለን። ከእነርሱ በአራቱ የበረከትና የሰላም ነፋሶች ይወጣሉ ብሎ ነው ሄኖክ የጻፈው። አሁን እንግዲህ አስራ ሁለት ነፋሳት አሉ። አራቱ ደግሞ የበረከትና የሰላም ነፋሶች የሚወጡበት በር ነው ብሎ ይጽፋል። ታዲያ እነዚህ ሊቃውንት ይሄንን ካነበቡ በኋላ በምርምራቸው እንዲህ ብለው ይጽፉታል። ነፋሳተ በረከት ዘይቤ በእንተ ዛልቦሙ ድምሳሴ ዘያማስን አዝርዕተ ወኩሎ ዘይበቅሉ ውስተ ምድር ወሰላምኒ በእንተ ፍሳ ዘይከውን እምዘመደ ኩሉ ፍሬያት ሶበ ጸግቡ ሰብ ሔኖክ የበረከት ነፋስ ያለው አለ። አዝሬት በምድር ውስጥ የሚበቅሉት ሁሉ የሚደመስስ ነፋስ ስላልሆነ ነው አለ። እዚህ ለምንድን ነው የበረከት ነፋስ ያለው ሲል፣ ነፋስ አዝሬትን አትክልትን የሚያወድም ነፋስ አለ። ይሄ ግን ምንም የሚበቅሉትን ሁሉ የሚደመስስ ነፋስ ሳይሆን ሰላማዊ ነፋስ ስለሆነ ነው የሰላም ነፋስ ማለቱ። ከፍሬያት ሁሉ ወገን ተመግበው ሰዎቹ በሚጠግቡበት ጊዜ ስለሚሆነው ደስታ ነው ይላል ያ ነፋስ አዝሬቱን አትክልቱን እጽዋቱን ካላረገፈው ፍሬያት አሉ። ሰው ደግሞ ያን ሲበላ በጣም ጠግቦ አምላኩን ያመሰግናል። ስለዚህ የበረከትና የሰላም ነፋስ ናቸው ብሎ እንደገለጠ ተርጉመዋል ማለት ነው። አሁን ደግሞ አራቱ ጥሩ ነፋሳት ሆነው፣ ስምንቱ ግን አደገኛ ነፋሳት ናቸው። እንደ ሔኖክ አገላለጥ እንዲህ ይላል፦ ከነዚያም ከስምንቱ የመቅሰፍት ነፋሶች ይወጣሉ እነዚህም በተላኩ ጊዜ ምድርን ሁሉ ያጠፏታል፣ በእርሷም ላይ የሚኖሩትን ሁሉ በውሃና በየብስ ላይ ያለውን ሁሉ ይደመስሳሉ አለ። እዚህ ላይ ሁለት ነገር ጽፏል ሄኖክ። አንደኛ ውሃ ላይ ያለውን ያጠፋሉ አለ። ሁለተኛ የብስ ላይ ወይም ምድር ላይ ያለው ነገር ያጠፋሉ አለ። ስለዚህ ታዲያ ቀደምት ኢትዮጵያውያን ምንድን ነው ባህር ላይ ስራውን ይሄ ነፋስ ምንድን ነው የብስ ላይ ይሄ የጥፋት ንፋስ ብለው በጣም ከተመራመሩ በኋላ እንዲህ ብለው ደግሞ የተረጉሙታል። ደዌ እንስሳ ወደዌ ሰብ ወድምሳሴ አትክልት ወፍሬያተ ምድር ወማይ ባህረኒ ተሐወክ ቦሙ በእሉ ነፋሳት ከመያስጥማ ህማራተ የሰው ህመም፣ የእንስሳት ህመም፣ የአትክልትና የምድር ፍሬዎችን ጥፋት ያመጣሉ። ስለዚህ ሔኖክ ምድርን ሁሉ ያጠፏታል አላለ። የባህር ውሃ መርከቦችን ያሰጥም ዘንድ በእኒ ነፋሳት ይታወካል። ስለዚህ ከባድ ማዕበል እያስነሱ እነዚህ ነፋሳት ታላላቅ መርከቦችን ስለሚያሰጥሙ ሔኖክ ምን ብሎ አላለ በውሃና በየብስ ያለውን ሁሉ የሚደመስሱ ነፋሳት ናቸው ብሎ ጽፏል፣ ይላል። ንባቡን አነበዋለሁ። መተርጎም ያለበትን ብቻ እየተረጎምኩ ማለፍ ይገባኛል። ምክንያቱም ትልቅ መጽሐፍት ስለሆነ ሁሉም በዝርዝር ማቅረብ ከባድ ነው፣ ግን ለእውቀታቸው ያል የተወሰነውን እናቀርባለን። ይቀጥላል። ሔኖክ ከነዚህ መስኮቶች ለአዜብ በምትቀርብ በምስራቅ ባለች በመጀመሪያዋ መስኮት ስሙ ጽበሃ የሚባል መጀመሪያ የመጀመሪያ ነፋስ ይወጣል የመጀመሪያው ነፋስ ይወጣል። ከርሷም የምድር ድምሳሴ ድርቅና ጥፋት ይወጣል። በመካከል ባለሽ በሁለተኛይቱ መስኮት ቅንነት ይወጣል ከእርሷም ዝናም፣ ፍሬ፣ ሰላምና ጠል ይወጣል። በመስ በኩል ባለሽ በሶስተኛይቱ መስኮት ውርጭ ድርቅም ይወጣል። ከነዚህ ነፋሳት በኋላ በደቡብ በኩል ያሉ ነፋሳት በመጀመሪያዎቹ በሶስቱ መስኮቶች ይወጣሉ። ከነሱ ለምስራቅ በምትቀርብ በመጀመሪያዊቱ መስኮት የድርቅ ነፋስ ይወጣል። በርሷ አጠገብ ባለሽ በመካከለኛይቱ መስኮት ከእርሷ መልካም ሽቱ ጠልና፣ ዝናብ፣ ሰላምና ሕይወት ይወጣል ይላል እንግዲህ አጥፊዎች ነፋሳት እንዳሉ በመካከላቸው ደግሞ በመካከል ላይ የምህረት ነፋሳት እንዳሉ ነው። እዚህ ላይ በደምብ አድርጌ እስቲ ከዚህ ውስጥ መተርጎም ያለበትን ላውጣ። ከእርሷ መልካም ሽቱ በመካከለኛይቱ መስኮት ባለው ነፋስ ይወጣል የሚለውን ሐሳብ ነፋሳት በሚል መጻሕፍቶቻቸው ላይ ቀደምት ኢትዮጵያውያን ሲተረጉሙ ይወጽእ መዓዛ ሰናይ ዘይቤ ሶበይ ነፍ ይጸግ ይወጥል ተኩሉ ጽዋት እስመ ውእቱ ማእከላይ ሆት። መልካም ሽቱ ይወጣል ያለው ሄኖክ ነፋሳት በሚነፍሱ ጊዜ አትክልት እጽዋት ሁሉ ስለሚያብቡ ነው። ሲያብቡ ደግሞ መዓዛ ይሰጣሉ። የእጽዋትን መዓዛ ነፋሱ መዓዛ እንደሚያመጣ አድርጎ ቀርጾታል ብለው አቅርበዋል። ሌላው ሄኖክ ይቀጥላል። በምዕራብ በኩል ባለች በሶስተኛይቱ መስኮት፣ ከርሷ ጠልና ዝናብ ኩብኩባና ድምሳስ ይወጣል ይላል። እንዴት ነው ለምሳሌ ነፋስ እንዴት ነው አንበጣ ያወጣል እንዴ የሚለውን ነገር በጣም ግራጋቢ ነው። ቀደምት ኢትዮጵያውያን እንዲህ ብለው ተርጉመውታል። አናኮኒ እዚህ ወቱ ዘያማስን ፍሬያተ ወይደመስስ አኮ ዘያመጾ ነፋስ ማጽናፈ ምድር ለወቱ እዚህ አላ ሶበ ይነፍኅ ነፋስ ይትፈጠር መቅሰፍት። ኩብኩባ፣ ፌንጣ፣ አናብጥ፣ አንበጦች ፍሬን የሚያጠፋና የሚደመስስ ትል ነው። ይህንን ትል ነፋስ ከምድር ዳርቻ የሚያመጣው አይደለም። ነፋስ በሚነፍስ ጊዜ መቅሰፍት ይፈጠራል እንጂ ይላሉ። አሁን ሔኖክ ኩብኩባ ያመጣል አንበጦች ያመጣል ይሄ ነፋስ ሲል በቁሙ ከነፋሱ እነዚህ የሚወጡ ሳይሆኑ ይህ መቅሰፍታዊ ነፋስ ሲነፍስ እነዚህ አዝሪትን አትክልትን እጽዋትን የሚያጠፉ ነፋሳት እንደሆኑ ነው የገለጡልን። ሌላው ይቀጥላል። ሔኖክ ስሙ ባሕር ወይም ሰሜን ምዕራብ አቅጣጫ ነው በሚባል በመስ በኩል ካሉ ነፋሶች በኋላ ከሦስቱ መስኮቶች ለአዜብ በምትቀርብ በምስራቅ በኩል ባለች በሰባተኛይቱ መስኮት ከእርሷ ጠልና ዝናብ ኩብኩባና ድምሳስ ይወጣል። በቀጥተኛይቱ በመካከለኛዋ መስኮት ከእርሷ ዝናብና ጠል ሕይወትና ሰላም ይወጣል ይወጣል ይላል። ካንዷ መስኮት ደግሞ በተቃራኒው ህይወት ሰላም ይወጣል ይላል። በቁሙ ነፋሱ ህይወት ነው ወይ ብለን ስናይ እንዲህ ብለው ይተረጉሙታል። አኮቱ ዘወጾ ለህይወት ወለ ሰላም ዳይኑ በጊዜ ነፍሶ በከውን ጤና ይሰሚዮ ሰላም ወህይወት ወጽ ምንሃ እርሱ ሔኖክ ወይም ሲጽፍ አሉ ይህ ነፋስ ህይወትንና ሰላምን የሚያመጣ አይደለም። በሚነፍስ ጊዜ ጤንነት ይሆናል፣ ሰላምም ህይወት ከእርሷ ይወጣል አለ። ከሰው ጋር የተያዘ እንጂ በቁሙ ነፋሲያን አያመጣም ብለዋል። ሁለት ነጥቦችን አንስቼ ወደ አንተ እመጣለሁ። ሌላው ለመስ በምትቀርበው በምዕራብ በኩል ባለችው በሶስተኛይቱ መስኮት ከርሷ ጉምና ውርጭ፣ ዋግና ጠል፣ ዝናብና ኩብኩባ ይወጣል ይላል። ይህን ሲፈቱት ደግሞ እንዲህ ብለዋል። እሉ ሁሉም ለመቅሰፍት ለእመ ዘንበ ዝናብ እንበለ ጊዜው ይሰመይ መቅሰፍተ ወአሳሃቲያ ዘይቤ ረግ ቁር በገጸ ሰማይ ወሐመዳኒ ዘይቤ ትልጭ ውእቱ ወቦ ዘይቤ ዋግ ይላል። ወደ አማርኛ ስንመልሰው ውርጭ፣ ዋግ ከእሷ ይወጣል ያለውን ሲፈቱት እኒ ሁሉ ለመቅሰፍት ናቸው። ዝናብ ያለ ጊዜው ከዘነበ መቅሰፍት ይባላል አሉ። ውርጭ ያለው ቅዝቃዜው በውሃ ላይ ስለሚረጋ ነው። አመዳ ያለው ደግሞ ትልጅ ነው። ዋግም የሚላል እንግዲህ ዋግ የሚባለው ይሄ ብትን ውርጭ ከውሃ ላይ ሲያርፍ የሚረጋ ዋግ የሆነ እህልን የሚያበላሽ የእህል በሽታ ነው። ያው ዝናብ ሲበዛ ከውርጭና ከአመዳው የተነሳ እህልን ፍሬ አልባ የሚያደርግ ነው። እና ይሄ ከነዚህ ነፋሳት እንደሚመጭ መነጭ ነው የጻፈው። በጨረሻ ላይ እንዲህ ብሏል። በምዕራብ በኩል ካሉ ከነዚህ ከአራቱ ነፋሳት በኋላ ለመስ በቀረበችው በመጀመሪያዊቱ መስኮት ከእርሷ ጠልና ዝናብ፣ የረጋውና የተበተነው ውርጭ፣ ዋግና ቀጥ ይወጣል። ከመካከለኛይቱ መስኮት ጠልና ዝናብ፣ ሰላምና በረከት ይወጣል። በአዜብ በኩል ባለች በሁለተኛ በሁለተኛይቱ መስኮት ከእርሷ ድርቅና ድምሳሴ፣ ዋይ፣ ቃጠሎና ጥፋት ይወጣል ይላል ጥቅጥቅ ማለት እንግዲህ ብትን አለ ብትን ድልህ የሚመስል የእህል በሽታ አለ። ቀጭ ሉታል ወይም ብርድ ሉታል። እና እነዚህ እንደሚያወጡ ይጽፋል። ስለዚህ ሔኖክ 12 ነፋሳት እንዳሉ ከምድር ዳርቻ እንደሚወጡ ከነዚሁ ስምንቱ አጥፊዎች ሲሆኑ አራቱ ግን በጎ ነፋሳት እንደሆኑ ይጽፋል እና በነዚህ ምክንያት በምድር ያሉት ከባቢ አየሮች እየተቀያየሩ አንዳንዴ አዝሬት፣ አትክልት፣ እጽዋት የሚጠፉበት ጊዜ ሊመጣ አንዳንዴ ማይበል ተነስቶ ምድርን ለማጥፋት መርከቦችን ለመገልበጥ እነዚህ ተፈጥሯዊ ምክንያት ሰው ሰራሽ ምክንያት አለው። ተፈጥሯዊ ምክንያቶች ግን በእነዚህ እንደሆነ የሚጽፈው በጣም አስገራሚ ጽሑፍ አለ። ቀደምት ኢትዮጵያውያን ደግሞ ይህንን እንዴት አድርገው እንዳራቀቁት አይተናል። አሁን ደግሞ የነፋሳት ስሞች ስሞችን ላቅረብ። የነፋሳት ስሞች በሄኖክ መጽሐፍ የነፋሳትን ስሞች ቀደምት ኢትዮጵያውያን እንዴት ተረጎሙ? እንዲህ ብሏል። አንደኛው ጽብሐዊ ይላል፣ አንደኛውን ነፋስ። ሁለተኛውን ነፋስ አዜብ ይላል። ያው አዜብ በኢትዮጵያ የተለመደ ስም ነው፣ ከዚህ የተወሰደ ነው። ሶስተኛው መስ ይላል። ለሶስት ከከፈለ በኋላ ስማቸው መስ የሚለውን ደግሞ እንደገና ለሶስት ይከፍለዋል። አንደኛው መስ የሚባለው የነፋስ ስም ምንድነው? ጥቅሙ ለሰው ማደሪያ ነው ይላል። ቀጥታ ነው ያጻፈው። እንዴት ኢንተርፕሬት እንዳደረጉት እናያለን። ሁለተኛው በውሃ ባህሮችና በጥልቆች በዛፍና በወንዞች በጨለማና በጉምም የተሾመ ነው ይላል። ሶስተኛው የተከፈለው ደግሞ በጽድቅ ገነት የተሾመ ነው ይላል። ይሄ እንግዲህ ሄኖክ መጽሐፍ ነው። ጽባሑ የሚለውን እዘለዋለሁ፣ አዜብ የሚለውን እዘለዋለሁ በጣም ሰፊ ትንታኔ ስላለው። እቺን ግን ለሶስት የተከፈለችውን የመስን እናያት እስቲ። እንዲህ ብለዋል ተከፍሎ ሰለስቱ ታ ሰለስቱ ጾታ አሃዱ ምን ይሆሙ ማህደር ለሰብ ዘይቤ ሀቢያ ዕድር ጓለ መህው ይነፍለ ጤና ሄኖክ ወደ ሦስት ክፍል የመከፈላቸው ግን አንደኛው ለሰው ማደሪያ ነው ማለቱ የሰው ልጆች በሚያድሩበት ለጤንነት ይነፍሳል። አንደኛው ነፋስ ኦክሲጅን ሊሆን ይችላል። የአየር ክፍል ነው። ስለዚህ ለሰው የሚጠቅም ነው ብሎ ጻፈልን አሉ ወካለ ባብር ተማይ ወበቀለያት ወበአፍላግ ዘይቤ እስመ በውስቴቶን የቶን የሀውር አሂማር እንዘይት ነዱ በሀይለ ነፋስ ወበኦም ዘይቤ የነፉ ነፋሳት ውስጥ ወስተ ሁሉ እጽዋት እስከ ውሁ ፍሬ ሆሞ ሁለተኛው ክፍል በውሃ ባህሮችና በጥልቆች የተሾመ ነው ማለቱ በነፋስ ኃይል እየተነዱ በውስጣቸው መርከቦች ይሄዳሉና ለመርከብ ጉዞ ስለሚጠቅም ነው። በባህርና በወንዞች ላይ የተሾመ ማለቱ ብለዋል። በዛፍ ላይ የተሾመ ማለቱ ደግሞ ፍሬዎች እስከ እስኪሰጡ በዛፎችና በእጽዋት ሁሉ ላይ ይነፍሳሉ እስመ ነፋስ ያገዘፈው ለፍሬ ፍሬ እንዲያፈራ የሚያደርጋ አየር ክፍል ነፋስ ክፍል ስለሆነ ይሄን ያለ ይላሉ። ይቀጥሉና ወጽልመት ወጊሜ ዘይቤ እስመ ይነፍኅ ነፋስ በማይከለ ጽልመት ወጊሜ ወአልቦ ዘይከለዎ በጨለማና በጉም የተሾመ ነፋስ ነው ማለቱ በጨለማና በጉም መካከል ነፋስ ስለሚነፍስ ነው። የሚከለክለው የለም። በጨለማ ውስጥ ይነፍሳል፣ በጉም ውስጥ ይነፍሳል። ስለዚህ ይህን ጠቀሰ ይላሉ። አራተኛው ግን የሚገርመው ወካልእ ክፍል በገነተ ጽድቅ ዘይቤ ነፋሰ ዝንቱ ዓለም ወነፋሰ ገነት አሐዱ ውእቱ ወነፋሰ ገነት በተሰ ነፋሰ በረከት ውቱ ወነፋሰ ዚያነ ቱሱ በመቅሰፍት። በሌላኛው ክፍል አንደኛው ነፋስ በጽድቅ ገነት የተሾመ ነው ያለው በቁሙ እዛ ገነት ላይ ያለው ነፋስ ሳይሆን የዚህ ዓለም ነፋስ ነው። የገነት ነፋስ አንድ ነው፣ አይከፋፈልም። ይሄ ግን ተከፋፍሏል ለሶስት የበረከት ነፋስ ነው ይላሉ። የኛ ነፋስ ግን በመቅሰፍት የተቀላቀለ ነው፣ ማለት አጥፊነት ያለው ነው። ስለዚህ ከገነት ነፋስ የሚለይ እንደሆነ ሦስቱን ስሞች ጽባሓዊ አዜብ፣ መስዕ ያለውን ይዘው በተለይ ደግሞ መስን ለሶስት የከፈለውን ይዘው እንዲህ አድርገው ቀደምት ኢትዮጵያውያን ተርጉመዋል። ሌላ ደግሞ የገነት ፍሬዎችን የሚያረግፍ ገነትን የሚያናፍስ ነፋስ እንዳለ ጽፈዋል። ወደዛ ዲቴል ያልገባም ረቂቅ ነገር ስለሆነ በአጠቃላይ ግን እዚህ ላይ አራቱ ነፋሳት ለሰው ህይወትና ብርታት እንደሆኑ ስምንቱ ግን አጥፊዎች እንደሆኑ ከሔኖክ መጽሐፍ እናያለን። ሌላው አደራደራቸውን ደግሞ እንደዚህ አድርገው ያስቀምጣሉ። ለምሳሌ አለቃ ነፋሳት አለ ይላሉ። የነፋሳት አለቆች ቅድም ያየ ናቸው። ከዚህ ውስጥ ደግሞ ስምንቱ አጥፊዎች ናቸው፣ አራቱ ደግሞ በጎዎች ናቸው። በአጥፊዎቹ መሀል አንዳንድ በጎ አለ ነው የሚሉት። ምሳሌ ስምንቱ አጥፊ ከሆኑ አራቱ ምህረት ከሆነ፣ በሁለት ውስጥ አንድ የምህረት ነፋስ አለ። በሁለት አጥፊ ውስጥ አንድ አለ ማለት ነው። ይሄ በጣም የሚገርም የተፈጥሮ ክስተት እንደሆነ ታላቁ ሊቅ በተለይ አክሲማሮስ የሚል ጥንታዊ መጽሐፍ ላይ ይጽፋል። እና እነዚህ ነፋሳት ቅድም ስለ መሬት ከባቢ አየር ስታነሳ ምድር ስትፈጠር ምን አይነት ስራ እንደሰራቸው ደግሞ ይሄ በጥንታዊ ጽሑፋችን ላይ እንዲህ አይነት ነገር ይሰፍራል። መሬት ይላሉ ከዚህ ጀምሮ እስከ ብሩህ ሰማይ ድረስ በውሃ ተመልታ ነበር ነው የሚለው የኛ ኢትዮጵያው የስነ ፍጥረት ትምህርት። ከዛ ለሶስት በተከፈለች ጊዜ መሬት ጭቃ ነበረች። መሬት ሶስት ስም አላት። በኢትዮጵያ አንድ ጸብር ትባላለች፣ ጭቃ ማለት ነው። ሁለተኛ መሬት ተብላለች፣ ከውሃ ስትለይ ማለት ነው። ምድር ተብላለች፣ ደርቃ ስትፍታታ ማለት ነው። ማደሪያ ተብላለች እና እነዚህ አስራ ሁለቱ አለቃ ነፋሳትና አስራ ሁለቱ ደግሞ እሳቶችም አሉ አስራ ሁለት አይነት እሳቶች ወጥተው የምስራቁ ወደ ምዕራቡ የምዕራቡ ወደ ምስራቁ የሰሜኑ ወደ ደቡቡ የደቡቡ ወደ ሰሜኑ ሲነፍሱባት ያው በላይዋ ላይ ከነደደው የእሳቱ ግለት የተነሳ ተራራው ኮረብታው ንብረት የማይወቀር እስከሆነ ድረስ ደርሶ ጭቃነቷን ትታ ደርቃ ተፍታታ ማደሪያ ሆና ምድር እንደተባለች ጭምርና ነፋሳቱ የነፈሱት ነፋሳት የወጡት እሳቶች መሬት አሁን ያለችበትን ቅርጽ ጭምር እንደሰጧት ለመሬት ቅርጽነት ራሱ ነፋስና እሳት ትልቅ ድርሻ እንደነበራቸው ጽፈዋል። ሌላው ደግሞ በዚህ ዓለም ያሉ ነፋሳትና እሳቶች ጥቅማቸውን እንዲህ ብለው አስቀምጠዋል። ቅድም አይተናል። እነዚህ ነፋሳት መሬት በታች ናቸው የሚለውን ሀሳብ አይተናል። ግን ይላሉ ቀደምት የኢትዮጵያ ሊቃውንት በምርምራቸው እነዚህ ሁሉ ነፋሳት አይወጡም። ምድር ላይ ጥቂት ነፋስ አለ፣ እሳት አለ። ለምንድነው ይህ የሆነው ሲባል ነፋሳቱ አዝሬቱን አትክልቱን ይቀሰቅሳሉ፣ ውሃውን ሕይወት ይሰጡታል በማንቀሳቀስ በነፍስና በስጋ የተፈጠሩት ፍጥረታትን ያናፍሳሉ። ስለዚህ ለሰው ጥቅም ነው። እሳቱ ደግሞ ያው ሙቀት ለማለት ነው። የበረደውን በማሞቅ የረጠበውን በማድረቅ ምግብ በማብሰል በዚህ ዓለም ላይ የተተው የሙቀት አይነቶች እንዳሉ ይጽፋሉ። ለምንድን ነው ሁለቱ ምድር ላይ ያሉት? የሚል ደግሞ አንድ ምርምር ነበራቸው። ለምሳሌ ነፋስ ብቻ አይደለም፣ እሳት ብቻ አይደለም፣ ወይም ሙቀት ብቻ አይደለም፣ ወይም ቅስቃዜ ብቻ አይደለም። ምድር ላይ ያለው ሁለቱም ነገሮች አሉ። ለምንድን ነው ይሄን የተደረገው ሲሉ ለምሳሌ ነፋስ ብቻ ሆኖ እሳት ባይኖር ኖሮ ማለት ቅስቃዜ ኖሮ ሙቀት ባይኖር ኖሮ ከውርጩ ጽናት ከቅዝቃዜው ብዛት የተነሳ ፍጥረቱ ሁሉ ያሪኮ ማተር ነበረ፣ ብለው ነው። ነፋስ ብቻ ቢሆን ውርጭ ቢሆን ይሄ እንግዲህ በአውሮፓዎች ዊንተር ይታወቀ በጣም ከባድ ነው ቅዝቃዜው። እሳትን ፈጥሮ ደግሞ ነፋስን ቢቶ ኖሮ ከሙቀቱ ጽናት ከወበቁ ከግለቱ ብዛት የተነሳ ፍጥረቱ ሁሉ ይነድ ይቃጠል ነበረ። ስለዚህ ነፋስ ሲበረታ በሙቀት ሙቀት ሲበረታ በነፋስ ሆኖ ዓለም ሰዎች ሊኖሩባት እንስሳት አራዊት አእዋፍ ሊንቀሳቀሱባት ምቹ ፕላኔት መሆኗን ጭምር ነው የሚጽፉት። ይሄ በጣም የሚገርም አርጊመንት ነው። እኔ በጣም ነው የማደንቀው። አሁን ለምሳሌ ወደ ዱባይ አካባቢ ያሉት ሀገራት እጅግ ከባድ ነው፣ በጣም የሙቀቱ ነገር ወበቁ ከባድ ነው። ስለዚህ እንደኛ ሀገር የተስማማ ባይሆንም ቶሎ ብለው አርቲፊሻል አየር ነፋስ ኤሲ ይገጥማሉ። አውሮፓ ደግሞ በአንጻሩ በጣም በረዶና ብርዱ ሲበዛባቸው ሂተር ይገጥማሉ። አሁን በእኛ ስናየው ግን እኛ ይሄ በማንጠቀም ላይ በጣም የቀትር ፀሐይ እርር ሲያደርግ ዛፍ ስር ስትገባ ነፋስ ሲያገኝ እፎይ ትላለ። ነፋሱ ደግሞ በጣም ሲቀዘቅዝ ወደ ሙቀት ስትገባ ደግሞ ሙቀቱ ሲያሞቅ ደግሞ እፎይ ትላለ። ስለዚህ እነዚህ ሁለቱ የማይነጣጠሉ ምድር ላይ ተንቀሳቃሽ የሆኑት ሁሉ እንዲንቀሳቀሱ የሚረዱ መሆናቸውን ጭምር ጽፈውልን አልፈዋል። ሌላ ደግሞ የአየር ላይ ነፋስ እንዳለ የጻፉት ደግሞ አለ። ሃኖስ ከሚባል የጠፈር ክፍል በላይ ደግሞ ባቢል የሚባል ደግሞ ነፋስ የተሸከመ ጭምር እንዳለ ጽፈዋል። ይሄ ሁሉ እንግዲህ ቢያንስ ቀደምት ኢትዮጵያውያን ስለ ነፋስ ሀሳብ ነበራቸው ማለት ነው። የዛሬውን አያድርገውና ግን የቀደምት ኢትዮጵያውያን ቢያንስ ስለ ነፋስ አይነቶች፣ ስለ ነፋስ ምንነት ሰፋ አድርገው ጽፈው ተመራምረው ቢያንስ ጽፈውልን አልፈዋል።